እግዚአብሔር መልካም ነው በሉ፣ እስቲ ታምናላችሁ? እግዚአብሔር ዛሬ እንደሚናገር? እሺ፣ ሁላችንም ሉቃስ ወንጌል እናወጣለን። በጣም አጭር ደቂቃ ነው የምናገረው። በጣም አጭር ደቂቃ ማለት ነው። በጌታ በኢየሱስ ስም አነባለሁ። ሕዝቡ ዙሪያውን እያጨናነቁት የሚያስተምረውን የእግዚአብሔር ቃል ሲሰሙ ኢየሱስ በጌንሴሬጥ ሐይቅ አጠገብ ቆሞ ነበር። በዚህ ጊዜ ሁለት ጀልቦች በሐይቁ ዳርቻ ቆመው አየ። አሳ አጥማጆቹ ግን ከጀልባዎቹ ወርደው መረባቸውን ያጥቡ ነበር ይላል። አሳ አጥማጆቹ ግን ከጀልባዎቹ ወርደው መረባቸው ምን ይሉ ነበር? ያጥቡ ነበር። ኢየሱስ በጌንሴሌጥ ሐይቅ አጠገብ በነበረበት ጊዜ ህዝቡን የእግዚአብሔርን ቃል እያስተማረ በነበረበት ጊዜ በጣም ብዙ ሰዎች የሚያስተምረውን ትምህርት ለመስማት ያስጨንቁት ነበር ይላል እና በሐይቁ ዳርቻ ደግሞ ምን ነበር ይላል? ሁለት ጀለባዎች ነበሩ፣ ሁለት ታንኳዎች ነበሩ። አሳ አጥማጆቹ ግን ይላል ከጀለባዎቹ ላይ ወርደው መረባቸውን ያጥቡ ነበር ይላል። እነዚህ ሁለት ጀልባዎች ላይ የነበሩ ሰዎች ከጀልባዎቹ ላይ ወርደው መረባቸውን እያጠቡ የነበሩት ስምዖንና ባልንጀሮቹ ጴጥሮስና ጓደኞቹ ነበሩ። ከጀልባዪቱ ላይ ወርደው መረባቸውን ማጠብ ከመጀመራቸው በፊት ምን ሲያርጉ ነበር ስንል፣ ራሱ ጴጥሮስ ወረድ ብሎ ይናገራል ያደሩት ባህር ላይ ነው ሌሊቱን ሙሉ አሳ ለመያዝ መረባቸውን ሲጥሉ ነበር ያደሩት። ነገር ግን አንድም ዓሣ መያዝ አልቻሉም ነበር። ትክክለኛው ቦታ፣ በትክክለኛው ሰዓት፣ ትክክለኛው ነገር ሲያደርጉ አድረው፣ ነገር ግን ምንም መያዝ አልቻሉም ነበረ። አንዳንዴ ህይወት እንደዚህ ትሆናለች። በትክክለኛው ጊዜ በትክክለኛው ሰዓት በትክክለኛው ቦታ ትክክለኛ ነገር እያደረጋችሁ ድልም ቢ ይላችኋል። ስኬትም ቢ ይላችኋል። በረከትም ቢ ይላችኋል። በሩ አልከፈትም ይላል። የምትፈልጉት ነገር አልሆን ይላችኋል። የአገልግሎት ጥሪ እንዳለ እያወቅ ቃል ተሞልተ እየጾምክ እየጸለይክ አገልግሎት አልከናወን ይልሃል። ቢዝነስ አልከናወን ይላል። ትምህርት አልከናወን ይላል። በዚህ ጊዜ እነ ጴጥሮስ ሌሊቱን ሙሉ አሳለሚያ ሲደክሙ አደሩ። ምንም ግን አልያዙም። ምንም ያልያዙት ስላልሞከሩ አይደለም፣ አልያዝ ስላላቸው ነው። አንዳንድ ጊዜ አንዳንዶች ምንም የማይሆንላቸው ምንም ስላልሞከሩ ነው። አንዳንዶች ደግሞ ሁሉን ይሞክሩና ሁሉም ነገር እምቢላቸዋል። ዛሬ እኔ መልእክት አለኝ እጃችሁን አጠጥፋችሁ ቁጭ ብላችሁ ምንም አልወላለችሁ ሳይሆን እየሞከራችሁ ግን አልወላለ ዛሬ እግዚአብሔር መልእክት አለው አንድ ሰው ለምን አሜን አይለኝም በቃ ብዙ ነገር እየሞከራችሁ እምቢ የሚላችሁ አገልግሎቱም እምቢ ትምህርቱም እምቢ ስራውም እምቢ ሪሌሽንሽፑም እምቢ ፕሮሰሱም እምቢ የሚላችሁ ሰዎች ከዚህ የተነሳ ተስፋ መቁረጥ ውስጥ ያላችሁ ሰዎች መረባችሁን እያጠባችሁ ያላችሁ ሰዎች ዛሬ እግዚአብሔር ለእናንተ ታሪክ ይገልጣል ኢየሱስ ጌታ ነው። ስለዚህ ሌሊቱ ሙሉ አሳ ለመያዝ ሲደክሙ አደሩ። ነገር ግን ምንም መያዝ አልቻሉም ይላል። ከዛ ምን ማረግ ጀመሩ? በቃ ወደ ቤታቸው ሊሄዱ ከጀልባቸው ላይ ወርደው መረባቸውን እያጠቡ ነበር ይላል። አንድ ነገር ልንገርህ፣ ጌታ የሚመጣው ሲጨርስ ነው። አረ አንድ ሰው አሜን የሁላችሁ ሕይወት በቃኝ ስትሉ ኑሮ በቃኝ ስትሉ አገልግሎት በቃኝ ስትሉ ስራ በቃኝ፣ እኔ ከዚህ በኋላ ዋጋ መክፈል አልፈልግም፣ ሰልችቶኛል፣ ደክሞኛል፣ ከእንግዲህ በኋላ ጌታንም አልጠብቅም፣ ከእንግዲህ በኋላ አልጸልይም፣ ከእንግዲህ በኋላ ቸርችም አልሄድም፣ ከእንግዲህ በኋላ በቃ ሰው እንደሚሆነው እሆናለሁ ብለ ተስፋ ቆርጠ ደምድመ ልክ መጽሐፉን ስዘጋ ጌታ ይመጣና አንድ ብሎ ያስጀምረሃል። አረ አንድ ሰው በደምብ አሜን ይላል። አነገልን የእኛ ድካም የእግዚአብሔርን ብርታት ይገልጠዋል። የእኛ መሸነፍ የእግዚአብሔርን ኃያነት ይገልጠዋል። ኢየሱስ ያድናል። እኛ ስንሸነፍ እግዚአብሔር ያኔ ይቆማል። እኛ ስንደክም እግዚአብሔር ዛሬ ያኔ ይገለጣል። ስለዚህ ለሊቱ ሙሉ ሲደክሙ አደሩ። ምንም አሳ አልያዙም። ከዛ ምን ማድረግ ጀመሩ? ከታንኳቸው ላይ ወርደው መረባቸው ማጠብ ጀመሩ። ለምን ተስፋ ቆረጡ? ተስፋ ቆረጡ፣ በቃ ጨረሱ። በእውቀት ሞከሩ፣ አልሆነም። በገንዘብ ሞከሩ፣ አልሆነም። በሰው ሞከሩ፣ አልሆነም። በኮኔክሽን ሞከሩ አልሆነም። እናንተና እንዳረጉት ለማረግ ሞከሩ አልሆነም። ስለዚህ ተስፋ ቆርጠው ይሄ ነገር ቢቀርብን ይሻላል፣ አያዋጣንም፣ ከዚህ በላይ በዚህ ጉዳይ ዋጋ መክፈል የለብንም ብለው መረባቸውን አጥበው ወደ ቤታቸው ሊሄዱ ሲሉ ያኔ ኢየሱስ መጣ። ዛሬ መልእክት አለ። ደክሟችሁ፣ ሰልችቷችሁ፣ ተስፋ ቆርጣችሁ አቁማችሁ ልትሄዱ ባለው ነገር ላይ ዛሬ ጌታ ይመጣል። አንድ ነገር ልንገርም። አንተ ስደክም ያነ የጌታ ብርታት ይገለጣል። አንተ ስጨርስ ያነ የጌታ ይጀምራል። አንተ ተስፋ ስትቆርጥ እግዚአብሔር ይገለጣል። ይሄ ቃል ለኔ ምርሶ ጮሆ አሜን ይላል። ልክ እነሱ ሲጨርሱ ማን መጣ? ኢየሱስ መጣ። አረ አንድ ሰው አሜን። ልክ እነሱ መረባቸውን ሲያጥቡ አይ ከዚህ በኋላ አሳ ማጥመድ የሚባል ነገር አያዋጣም። ብለው መረባቸውን አጣጥበው በቀጥለው ወደ ሌላ ነገር ሊሄዱ ሲሉ ማን መጣ? ኢየሱስ መጣ። ክርስትና እንደዚህ ነው። እኛ በቃ ይሄ አገልግሎት አይሆንም ስቲ፣ ያኔ ጌታ ይመጣል። ስራ አይሆንም ስቲ፣ ጌታ ይመጣል። ይሄ ነገር ከዚህ በኋላ የሚሆን አይመስለኝም። እኔ ጊዜን፣ ዘመኔን፣ ዕድሜን በዚህ ጉዳይ መጨረስ አልፈልግም። ብዙ ሞክረን ብዙ ጥር ያለው ቢቀርብኝ ይሻላል ብለሽ ቁጭ ስታደግ ያን ጊዜ ኢየሱስ ይመጣል። ኢየሱስ ጌታ ነው። ኢየሱስ መጣ። ከጎንድ ያሉን ኢየሱስ መጣ በሉት። እኔ መልእክት ወደ ሄበኖ ኢየሱስ መጣ ወደ አንተ። ኢየሱስ መጣ ወደ አንተ። ኢየሱስ መጣ ወደ እኔ። ኢየሱስ መጣ ወደ ደከመን። ኢየሱስ መጣ ወደ ሰለቸን ሰዎች። ኢየሱስ መጣ ተስፋ ወደ ቆረጠን ሰዎች። ኢየሱስ መጣ እና ኢየሱስ መጣና ከታንኳዎቹ መካከል አንደኛዪቱን ከምድር ጥቂት ጥ እንዲያደርግ ለመነው ይላል የስምኦን የነበረችው ላይ ወጥቶ ከምድር ጥቂት ፈቀቅ እንዲያደርግ ለመነው ይላል። እሱም ፈቀቅ አደረገለት። ቁጭ አለና ስምኦን ታንኳ ላይ ሰበከ፣ ሰበከ። ኢየሱስ ጌታ ነው። አስተማረ። ስምኦን ቁጭ ብሎ አስጨረሰ። ልክ አስተምሮ ሲጨርስ ኢየሱስ ምናለ፣ ሁላችሁም ታሪኩ ታቁታላችሁ፣ ግን የእግዚአብሔር ቃል ሁሌ አዲስ ነው። አስተምሮ ሲጨርስ ሰብኮ ሲጨርስ ስምዖን ምንም ሳይናገር ያደከመውን ጉዳይ ኢየሱስ ተናገረ። ምንም እኮ ስምዖን እኮ ነቢይ፣ በዚህ ጉዳይ ጸልይልኝ አላለም። መሲሕ በዚህ ጉዳይ ቃል አውጣልኝ አላለም። ማን ኦፍ ጋር ፕሊዝ ፕሬ ፎር ሚ ብሎ ጽፎ እዚህ ላይ አለጠፈም። ኢየሱስ ጌታ ነው። ልክ ኢየሱስ አስተምሮ ሲጨርስ ስምዖንን ሌሊቱን ያደከመውን ጉዳይ ነገረው። ዋጋ ያስከፈለውን ጉዳይ አወራው። ተስፋ ያስቆረጣውን ነገር ነገረው። እኔ ይሄ ነገር ያልተሳካልኝ ኃጢአተኛ ስለሆንኩኝ ነው ብሎ እንዲያስብ ያደረገውን ጉዳይ አወራለት። ባትነግረውም ችግርህን ያውቀዋል። ባንነግረውም ያለንበትን ሁኔታ ያውቃል። ሰላሳ ስምንት አመት አልጋ ቆረኝ የነበረውን ሰውዬ ለብዙ ዘመን በእንደዛው ሁኔታ እንደነበረ አውቁ። ልትድን ትወዳለህ? መልእክት አለኝ። አሜን። ያለሽበትን ያውቃል። አሜን። ያለህበትን ያውቃል። አሜን። ያለንበትን ያውቃል። አሜን። መፍትሄ መፍቴ አለው። አሜን። መልስ አለው። አሜን። እምባን ያብሳል። አሜን። እና ጴጥሮስን ምን አለው? ስምዖን ሆይ አሳ ለመያዝ ወደ ጥልቁ ፈቀቅ ብላ መረብህን ጣል። ጴጥሮስ ቤሳጥናል ጌታ ሆይ አለው፣ ለሌሊቱ ሙሉ ስንደከም አድረናል፣ ምንም ግን መያዝ አልቻልንም። አንተ ካልከኝ ግን መረቦቼን በቃልህ እጥላለሁ። ቃል ካንተ ይውጣ እንጂ መረቦቼን በቃልህ እጥላለሁ። ምንም እንኳን በጉዳዩ ላይ ተስፋ ብቆርጥም፣ ምንም እንኳን በጉዳዩ ላይ ጊቭ አፕ ባደርግም ምንም እንኳን ሌላ አማራጭ እያየው ቢሆንም፣ አንተ ከተናገርከኝ ግን፣ ህልም ካሳየኸኝ ግን፣ ቃል ከመጣልኝ ግን፣ መረቤን በቃልህ እጥላለሁ። ወገኖቼ ተስፋ በቆረጥንበት ጉዳይ፣ እጅ በሰጠንበት ጉዳይ ከዚህ በኋላ አይሆንም ባልንበት ጉዳይ ጉልበታችንን በበላው ጉዳይ ጊዜያችንን በበላው ጉዳይ ገንዘባችንን በበላው ጉዳይ ዘመናችንን በበላው ጉዳይ ከዚህ በኋላ አይሆንም ብለን አማራጭ እየፈለግንለት ባለው ጉዳይ ላይ ቃል ከእሱ ዘንድ ይምጣ እንጂ ታሪክ ይቀየራል። መረቦቼን በቃልህ እጥላለሁ። እንደዛም ባደረገ ጊዜ ይላል እጅግ ብዙ ዓሣ ያዘ፣ መረቡም ሞልቶ ይበጣጠስ ጀመር። ከኢየሱስ አንደበት ቃል ይውጣ እንጂ ጾም ያደረው መረብ ሞልቶ ይበጣጠሳል። ከኢየሱስ አንደበት ቃል ይውጣ እንጂ በእውነት ነው ምነግራችሁ፣ ልጅ የናፈቀ ልጅ ያቅፋል። ከኢየሱስ አንደበት ቃል ይውጣ እንጂ ፈውስ የናፈቀ ይፈወሳል። ከኢየሱስ አንደበት ቃል ይውጣ እንጂ ሞገስ የናፈቀ ሞገስ ይጠግባል። ከኢየሱስ አንደበት ቃል ይውጣ እንጂ የተዘጋ ይከፈታል። የተያዘ ይለቀቃል። የተበላሸ ይስተካከላል። የወደቀ ይነሳል። ስም ይቀየራል። ታሪክ ይቀየራል። አዲስ ምዕራፍ ይከፈታል። ኢየሱስ ያድናል። እንደዚያም ባደረገ ጊዜ እጅግ ብዙ ዓሣ ያዘ መረቡ ሞልቶ ይበጣጠስ ጀመር ጾም ያደረው መረብ ሞልቶ ተበጣጠሰ። ትቤት እኮ ነው። ጾም ያደረው መረባችሁ ሞልቶ ይበጣጠሳል። መልእክት፣ ጾም ያደረው መረባችን ሞልቶ ይበጣጠሳል። አረ አንድ ሰው ጮሆ በደንብ አሜን ይላል። ጾም ያደረው መረብ ሞልቶ ተበጣጠሰ። ለምን ትልም ቃል ከእሱ ስለወጣ እስኪ የኔ ነገር በቃል ነው የሚሰራው ብለው ልንገራችሁ። የእኛ ነገር በኮኔክሽን አይሰራም። የእኛ ነገር በቲፎዞ አይሰራም። የእኛ ነገር በገንዘብ አይሰራም። የእኛ ነገር በአጃቢ አይሰራም። በኢየሱስ ስም የኔ ነገር በቃል ይሰራል። የአንተ ነገር በቃል ይሰራል። የአንቺ ነገር በቃል ይሰራል። የእኛ ነገር በቃል ይሰራል። ኢየሱስ ያድናል። እኔ መልእክት አለኝ። በሬን የሚከፍተው ቃል ነው። ስራዬን የሚሰራው ቃል ነው። ዘመኔን የሚፈታው ቃል ነው። ታሪኬን የሚቀይረው ቃል ነው። ዛሬ መልእክታ ላይ የሞተባቸው ይነሳል። የወደቀ ነገር ይነሳል። የተበላሸ ነገር ይሰራል። ጾም ያደረው መረብ ሞልቶ ይበጣጠሳል። ኢየሱስ ያድናል። ነገሬ በቃል ይሰራል። በሉ እስኪ ያ የመቶ አለቃ ኢየሱስን ምን አለው? ከዚህ ሆነ አንዲት ቃል ተናገር። እስኪ አንዲት ቃል በሉ እስኪ፣ ምን በል ተናገር፣ አገልጋይ ምን ይላል? ይፈወሳል። ከዚህ ሆነ ስንት ቃል አለ? ስንት ቃል አለ? ከዚህ ሆነ ጀስት አንዲት ቃል፣ ምን በል ተናገር፣ አገልጋይ ይፈወሳል። አንዲት ቃል ተናገር፣ ዓይን ይበራል። አንዲት ቃል ተናገር፣ በር ይከፈታል። አንዲት ቃል ተናገር፣ ታሪክ ይቀየራል። አንዲት ቃል ተናገር፣ የሌለ ወደ መኖር ይመጣል። አረ ኢየሱስ ያድናል። ዛሬ ቃል እናገርባችኋለሁ፣ የሌላችሁ ይኖራችኋል፣ የተዘጋ ይከፈታል፣ የተበላሸ ይስተካከላል፣ የወደቀ ይነሳል። ኢየሱስ ያድናል። ስንት ቃል አንዲት ቃል ሻካላ ባዲያስ ኢየሱስ ያድናል ስንት ቃል አንዲት ቃል ምን በል ተናገር አገልጋይ ምን ይላል ይፈወሳል አረ ኢየሱስ ያድናል ከዛ ኢየሱስ ምን ሚለው ጥሩ ነው እንደ እምነትህ ይሁንልህ ይሁንል ሰውየው አሜን ብሎ መባብም አልሰጠም ሮጦ ነው የሄደው አረ አንድ ሰው አሜን ምን እንደ እምነትህ ይሁንልህ ኧረ ኢየሱስ ያድናል። እምነቱ ምን ነበር? ከኢየሱስ አንደበት አንድ ቃል ከወጣ ሽባ ሆኖ አልጋ ላይ ተኝቶ የሚሰቃየው አገልጋዬ ይፈወሳል የሚል እምነት ነበረው እና ኢየሱስ እንደ እምነት ይውለ ሲለው ሰውየው አሜን ብሎ እየሮጠ ወደ ቤት ፕሮግራም እስኪያልቅም አልጠበቀም። ሰፈረ ሄዶ ሲጠይቅ አገልጋዩ ድኗል። መቼ ሲላቸው ትላንትና ሰባት ሰዓት። ያ ሰዓት ደግሞ ኢየሱስ የተናገረበት ሰዓት ነበረ። ኧረ ኢየሱስ ያድናል። ዓለማት በእግዚአብሔር ቃል ለተፈጠሩ በእምነት እንረዳለን አለ። የሚታየው ከማይታየው ነው። አረ ኢየሱስ ያድናል። እስቲ የሚታየው በሉ ሲ ከማይታየው ነው። አዎ ዓለማት የተፈጠረው በእግዚአብሔር ቃል ነው። ሰማይ በቃሉ ከተፈጠረ ምድር በቃሉ ከጸናች ኢየሱስ ያድናል። ያንቺ ነገርማ እንዴት? የኔ ነገርማ እንዴት? የእኛ ነገርማ እንዴት? አረ ኢየሱስ ያድናል። በቃሉ ባለጸጋ መሆን ይቻላል። በቃሉ ስኬታማ መሆን ይቻላል። በቃሉ መፈወስ ይቻላል። በቃሉ መባረክ ይቻላል። በእግዚአብሔር ቃል እንወርሳለን። በእግዚአብሔር ቃል እንበዛለን። በእግዚአብሔር ቃል ይሳካልናል። በእግዚአብሔር ቃል ሞገስ እናገኛለን። በእግዚአብሔር ቃል በሩ ይከፈታል። በእግዚአብሔር ቃል የተያዘ ይለቀቃል። በእግዚአብሔር ቃል የተበላሸ ይሰራል። በእግዚአብሔር ቃል የሞተ ይነሳል። በእግዚአብሔር ቃል ታሪክ ይለወጣል። ኢየሱስ ያድናል። እስኪ በእግዚአብሔር ቃል በሎ ጩና በእግዚአብሔር ቃል በሎ ያው ለመጽሐፍ ሲናገር የእግዚአብሔር ቃል ህያውና የሚሰራ ነው በሁለት አፍ በኩል ስለት ካርቶ ይፈልቀ እጅግ ስለታም ነው። ነፍስና ጅማት ላይ ዘልቆ ይወጋል፣ የልብንም ሐሳብ ይመረምራል። አረ ቃሉ ሕያው ነው። ቃሉ የሚሰራ ነው። ይሄ ቃል የሌለን ወደ መኖር ያመጣል። ይሄ ቃል የሞተ ያስነሳል። ይሄ ቃል ሽባ ይተረተራል። ይሄ ቃል ቀንበር ይሰብራል። ይሄ ቃል ባለጠጋ ያደርጋል። በዚህ ቃል ውስጥ ህይወት አለ። በዚህ ቃሉስ ሞገስ አለህ። በዚህ ቃሉስ ክብር አለህ። በዚህ ቃሉስ ፈውስ አለህ። በዚህ ቃሉስ ከፍታ አለህ። የቃሉ በረከት ያገኘህ ኢየሱስ ያድናል። ረ አንድ ሰው አሜን። አንተ ካልገኝን መረቦቼን በቃልህ። ኢየሱስ ጌታ ነው። እንደዚያም ሲያደርጉ መረቡ ሞልቶ መበጣጠስ ጀመረ ይላል። ስለዚህ መልእክቴን ጨርሻለሁ። ጮሁና አሜን በል። ተስፋ በቆረጥንበት ጉዳይ ታሪክ ይቀየራል። ነቅንቅና በኃይል አሜን በላ። ተስፋ በቆረጥሽበት ጉዳይ ታሪክ ይቀየራል። ተስፋ ቆርጠው ወደ ቤት ሊሄዱ መረብ ሲያጥቡ እየነበሩ መልሰው መረቡን አጠመዱበት። ጌታ እንዲህ ይለኛል፣ ልትተዋላችሁት ነገር ትቀጥላላችሁ አ አንድ አንዳንድ ሰዎች ሊተዉ ያሉትን ነገር ሲቀጥሉ አያለሁ። ጌታ እንዲለኝ ልታቆሙ ያለው ነገር ትቀጥላላችሁ። ኧረ ኢየሱስ ያድናል። ተስፋ ቆርጣችሁ እማይሆን መስሏችሁ ልትተዉ ያላችሁትን ጉዳይ ጌታ እንዲለን ቀጥሉ ይላል፣ ቀጥሉ ይላል። በአገልግሎት እንቀጥላለን፣ በጸሎት እንቀጥላለን፣ በወንጌል እንቀጥላለን፣ በቅድስና እንቀጥላለን፣ በእምነት እንቀጥላለን። ክብር አለ፣ ሞገስ አለ።